ከባድ ችግር ተፈጥሯል ቤተሰብ። ሃይሚና ብሩኬ በፍጹም እየተግባቡ አይደለም። ዛሬ ፕሮግራም ላይ እያያችሁ ነው ተበጣብጠዋል። በጣም ይቅርታ። እነዚህ ልጆች መቼም እየተግባቡ አይደለም። ሃይሚ ሁለት መቶ ሀምሳ ሺህ እሷን ሰብስክ ማለት ሰርፕራይዝ ለማድረግ ማለት ነው ጓደኞቹ እንግዲህ እሱንም ሌላ ነገር እሷንም ሌላ ነገር ብለው አምጥተው ሰርፕራይዝ አደረጓቸው። ነገር ግን መጨረሻ ላይ የተፈጠረውን አይታችኋል። እነዚህ ልጆች መቼም አንድ ሊሆኑ የማይችሉበት ነገር እየተፈጠረ ነው ቆይ ለምንድን ነው ሁሌም በመረበሽና በመንጫጫት ጉዳዩን ከት የምታደርጉት ለምንድን ነው ቆይ ተነጋግራችሁ መግባባት ያቃታችሁ ምን አይነት መንፈስ ነው እናንተ ህይወት የገባው እኔ የምር በጣም እያሳዘኑኝ ነው እነዚህ ልጆች ማለት ነው አሁኑኑ በአስቸኳይ አዋቂ ገብቶ ሊዳኛቸው ይገባል ገባችኋ በአስቸኳይ ፋዘር ማዘር ሁሉም መጥተው ሊያነጋግሯቸው ይገባል። በቃ እነዚህ ልጆች ችግራቸው እየጎላ ነው እየመጣ ያለው። እዚጋ አሁን ለምሳሌ ሃይሚ ሰርፕራይዝ ተደረገች። ምን ችግር አለው? ይሄንን ቀን እንኳን ደስተኛ ሆኖ ቢያሳልፉ። ነገር ግን እነሱ ተቃራ በዚህ አጋጣሚ ግን ጓደኞቹ ከልብ ነው የምናመሰግነው ለሀይሚ ያላችሁን ቦታ፣ በጣም በጣም በጣም ነው የምናመሰግነው። ምንም እንኳን ፕሮግራሙ ቢበላሽባችሁም ይህን ያህል አስባችሁ ማለት ነው፣ ሁለቱን ለማቀራረብ የምታደርጉት ነገር በጣም ነው። እኔ በበኩሌ በጣም አመሰግናለሁ። ለምን መሰላችሁ? እርቅ ነው። ይሄንን ያደረገ ማንም የለም ሰው እያጣላ ከኛም ጭምር እያራገብን እንትን እያለ ያለ ነው እና እርቅ እንዲፈጥሩ፣ ይህንን ነገር አሰባችሁ ተነጋግራችሁ ስለመጣችሁ ምንም እንኳን ባይሳካላችሁ እናመሰግናለን። እና በተረፈ ቦቡና ሃይሚ በዚህ ሁኔታ እኔ ምንም እየተግባቡ አይመስለኝም። የተሻለ ከነሱ ማለት በቃ ትልቅ ሰው ጉዳዩን ቢይዘው ነው ምለው ምክንያቱም እንደዚህ በተገናኙ ቁጥር የሚቃረኑ ከሆነ ይሄ አለመግባባት ነው ማለት ነው። ገባቸዋ የሰው ልጅ ይጨቃጨቃል፣ የሆነ ችግር ይኖራል፣ የሆነ ኬዝ ይኖራል። ግን ደግሞ ተነጋግሮ መፍታትን የመሰለ ነገር የለም። ገባቸዋ ስለዚህ እነዚህ ልጆችን አንድ የሚያደርጋቸው ነገር ቤተሰብ ተነጋግሮ አንድ ቢያደርጋቸው ባይ ነኝ ምክንያቱም ምክንያቱም ጉድ ዊ እየሰፋ ስለሆነ ማቆሚያ የለውም። እንግዲህ እኔ ዛሬ የምሬ ነው የምላችሁ። ቪዲዮን ሳየው ይታረቃሉ የሚል ተስፋ ነበረኝ። ምክንያቱም በቃ በደስታ ብዙ ነገሮች እኮ ይረሳሉ። ስለዚህ ጓደኞቻቸው ለሱም ለሷም ሳይነግሩ አምጥተው ሰርፕራይዝ አረጓቸው። ከዛ በኋላ ግን እየተፈጠረው ነገር ሌላ ነገር ነው። ብሩክ የሚያወራውን ስሙ፣ ሀይሚ የምታወራውን ስሙ። ስለዚህ እነዚህ ልጆች በፍጹም እየተግባቡ አይደለም። እንዲግባቡ ወላጆች ገብተው ወደ አንዱ ይበላቸው ይበሏቸው ባይልኝ፣ እኔ ዛሬ የለቀኩትን አይታችኋል። ጠላት በጣም ደስ እያለው ነው። ጠላት እየተደሰተ ነው። ገባችኋል? በሁለቱ አለመግባባት ጠላት እየተደሰተ ነው ያለው ያንንም በማሳብ እነዚህ ልጆች እውነት አንድ ላይ መሆን ከፈለጉ ሃይሚም ትወደዋለች፣ ብሩክም ይወዳታል። ገባቸው። ስለዚህ ለምንድነው መግባባት ያቃታቸው? ከምንም በላይ እኮ መዋደድ ይበልጣል። አለመግባባት ደግሞ ቤትንም ትዳርንም ፍቅርንም የሚያፈርስ ነገር ነው። ስለዚህ ሁለቱ ልጆች ተነጋግረው እንዲፈቱ አዋቂ ገብቶ በመሐከላቸው አባቶች ገብተው እንትን ይበሏቸው ማለት ነው። እኔ ግን በዚህ ሁኔታ የሚቀጥል ከሆነ መቼም ቢሆን አንድ አይሆኑም። እንደተበጣበጡ ነው የሚቀሩት። የአብርሽና የሮታ ኬዝ ነው የሚሆነው ኬዛቸው ማለት ነው። እኔ በጣም ያዘንኩት የምር እኔ ራሱ በጉጉት እየጠበኩ ነበረ። ሃይሚ ሁለት መቶ ሀምሳ ሺህ ስለገባች በጣም ደስ ብሎኛል። አላደለም መች ነው የሚያከብርላት መች ነው ይህንን ፕሮግራም ከሱ ነበር የጠበኩት እንደውም ትላንትና አበባ ይዞ ከሚሄድ ይህን ለመቶ ሺህ ሰብስክራይብ ለማክበር ጓደኞቹ እንዲጠሩለት አድርጎ ሰርፕራይዝ ቢያደርጋት ነበር የሚሻለው ማለት ነው ለማንኛውም ሁሉም እንዳስተሳሰቡ ትክክል ነው እኔ ለምን ይሄ አይሆን ለምን እንደዚህ ለምን እንደዛ ብዬ አልልም አሁን ግን ይሄ ነገር እንዲቆምና እንዲቆም ነው የምፈልገው። ምክንያቱም እኔ በውስጥ ራሱ የማይሉኝ የማልሰደበው ነገር የለም እያያችሁ ነው። አንዳንድ ነገር ነው እኔ የማምጥቼ የምለቅላችሁ እንጂ የማልባለው ጉድ የለም። እና እነዚህ ልጆች አንድ ሆነው ጠላትን ቢያበሳጩልንና አንድ ቢሆኑልን ባይነኝ ማለት ነው። በጣም ነው ያዘንኩት እውነት በቃ እንደዛ ተስረባበሹ ሳይ በዚህ አጋጣሚ ሀይሚዬ እንኳን ሁለት መቶ ሃምሳ ሺህ ደረሽ ነው የሚባለው ገና አንድ ሚሊዮን ትገብ ያለሽ የኔ ውድ የኔ እንቁ የኔ ቅመም የኔ ጨረቃ የኔ ምን ልበልሽ ማኛ እና አይደለም ሁለት መቶ ሃምሳ ሺህ አንድ ሚሊዮን ትገብ ያለሽ ህዝብ ይወድሻል አንቺ የህዝብ ልጅ ነሽ ምንም አታስቢ። ነገሮች እንደፈለግሻቸው ባይሄዱም ግን አንድ ቀን ሁሉም ነገር ይስተካከላል። አይዞሽ ባይነኝ። በተረፈ ደስታችሁ እንደዚህ ባይበጠበጥ በጣም ደስ ይለኝ ነበሩት ለመናገር ብቻ ይሄን ሁሉም የሚያደርገው ሰይጣን ነው። እውነት ለመናገር ሰይጣን ነው ይሄ ሁሉ የሚያደርገው በመካከላቸው የገባውም ሰው ነው ብቻ ማንንም አትመኑ፣ ራሳችሁን ጠብቁ። ችግሮቻችሁ መፈተታቸው ስለማይቀር ብዙ ክፉ ነገር ባትወራወሩ ባይነኝ። ምክንያቱም ነገ እንዲህ ብለህኝ፣ እንዲ ብለሽኝ ይመጣል ማለት ነው እና እባካችሁን አንድ ሆናችሁ አሳዩኝ ነው የምለው። ሌላ ምንም የምለው ነገር የለም።